ሙሉ በሙሉ መግለጽ ባይችልም ግን በዘንድሮ ዓመት ከተገጠሙ ግጥሞች መካከል ለሰው መታሰቢያነት አንደኛ ደረጃ የሚይዝ ግጥም ነው። ላይዋ ላይ ደርባ የደግነት ካባ፣ ላጣ ለቸገረው ሆዷ የሚባባ፣ አባብላ የምታብስ የሚስኪን ንንባ፣ ባለደግ ልቧ ቆንጆዋ ሀቢባ። የእሷን ስብዕና መግለጹ በግጥም ካላት ክብር አንጻር ምንም ባይመጥንም ሳናመሰግናት ዝም ብሎ ማለፉ ያስብለናልና ውለተ ቢስ ክፉ ቃላት አሰካክተን ትንሽ እንበላት። ከላይ ከፈጣሪ እንቁልብ ያደላት በምትሰራው ስራ ኩራት የማያውቃት አንዳንዴ እንደ እህት አንዳንዴ እንደ እናት ሁና እየቀረበች ለብዙዎች ችግር ሰርክ የምትፈጥር ምክንያት ድንቅ ሴት ናት እሷ ሁሉ የሚወዳት ብዙዎች ሲያውሉት ከፊሉ ለስድብ ከፊል ለጭፈራ እሷ ግን በመምረጥ ቅን መልካሙን ስራ ደከመኝ ሰለቸኝ ሳትል ለአንድ ቀን ለታመመ ደራሽ አጉራሽ የወደቀን በተለይ በተለይ በተለይ በተለይ ለማዳም ቅመም በተለይ በተለይ ለነማዳም ቅመም በቁስላቸው ቁስላ አብራ በመታመም ፍቱን መድኃኒት ናት። ዶክተርናት ናት ወጌሻ፣ ሳቋ ጨዋታዋ ብቻውን የሚሆን ህመም ማስታገሻ። ፈጣሪ ያቆያት በሰላም በጤና እስከ መጨረሻ እስከ ቤተሰቧ ክፉ ሳያገኛት አንዴም፣ አያንቅፋት የህይወት እንቅፋት። ትካዜና ሐዘን ከዙሪያ ሽርቆ፣ በደስታ በድሎት ሳሎን ጓዳሽ ድምቆ፣ ሁሉ እንደወደደሽ ከነ ክብረሽ ኑረሽ፣ በወግ በማዕረግ ልጆችን ድረሽ። በእድሜ ላይ እድሜ በስኬት ላይ ስኬት ይደራረብልሽ፣ ኑሪልን የኛ ሴት። ቲክቶክ ላይ ቢኖርም እንክርዳድ ገለባ፣ ጣፋጭ ፍሬ እንዳለ አሳይታናለች በተግባር ሀቢባ። በጣም እናመሰግናለን። ቤተሰቦች በጣም ነው የሚያኮሩት። ጊፍቱ እስካሁን አልተቋረጠ፣ የእኔም ግጥም እንዳልተቋረጠ ስፋ አድርጋለ በስርዓት።